ሰው በጠራራ ፀሐይ እንደዚህ ይወጣል? በእናታችሁ። ኧረ በነገራችሁ ላይ ኧረ ትናንትና ማታው ይበቃኛል። እስኪ ቢያንስ እጅሽ አይ ነው ሰው። ቅዳሜ ነው፣ ቅዳሜ ነው። በጠራራ ፀሐይ እንደዚህ ብንሄድ መሰላችሁ? ቆይ አንድ ገልብ ጨላ አያችሁት? እንግዲህ ዱባይ ዱባይ ካም ቱ ዱባይ የምትሉት ታክሲ ጉድ ሰራ። እንዳይጠልፈኝ ነው የፈራሁት። እንኳንም ብርቁ፣ ዛሬ እየጠፉ ነው ልጆች። እኔ ምን አገባኝ

አለምን ትሞሻለች። ባይሆን ዛሬ ልዋልበት። ማን ማነው? ጥላ ከዱባይ ሙቀት ያድናል ያለው በእናታችሁ። እንዲሁም ከሙቀቱ ባሰብን እኮ እሚታየው ከጀርባ የእኛ በር ነው የተዘጋ። እሚታየው ከጀርባ ይመስላል አ ግን አይደለም። እንትኑ እኮ ነው። ሰላም፣ ምን ጥሩ ነው የምር ይቀረብላል ግላሽ። ጫካችን ጫካችን። እኔ ግን አሁን ማለት ነው ሄደን ሄደን እያ አጨብጭቡላት፣ አጨብጭቡላት። ግን አትታየን። ጓደኛዬ ጓደኛ ይሄ ጓደኛ። ቆይ ቀስ ብለሽ ይዤ የታለሽ? አረ ቆይ ቀስ ብለሽ ይዚ የውላችሁ። ዱባይ ዱባይ ዱባይ የምትሩት ላታ ይችሁ ዱባይ አዩ ቡርጅ ካሊፋን ብቻ እያሳየኋችሁ እኔ ሊያሳየኋችሁ ብቻ ቆዩ። ዛሬማ እንኳንም ታክሲ ያጣል፣ ይህን ሊቀረጽ ፈልጎ ነው። ሀቢቢ ካምቱ ገጠር ሁለት ባንጋሊዎች በታክሲ ላይ ይዘዋቸው፣ ከዛ በኋላ ታክሲ አገኘን ብለው ሲሳፈሩ የት እንደተሰወሩ አይታወቅም። ሁለቱ ግን መነጽር አላደረጉም። አንዷ ብቻ ናት መነጽር ያደረገው ነጭ ቲሸርት በኮሌታና፣ አንዷ ነጭ በሽሮማ ኮሌታ የሌለው ቲሸርት እንጂ ሽቢዝ ስሙ የማይታወቅ ልብስ ነገር ለብሳለሁ። ኮሪ ከያ በኋላ በጠራራ ፀሐይ አንዷ ደግሞ እግዚአብሔር አምህረን ነው ክርስቶስ አራት ከእዛ በኋላ ሞል ገባን። ከዛ ፈር ቦታ ወጥተን ሲቲ ሴንተር ዝ ሜሪዲፍ ሜሪዲፍ ያላችሁ ልጆች ታውቁታላችሁ። ሲቲ ሴንተር ካርፎር ማለት ነው። ገባን ከዛም በኋላ ወጣን። ወደ ዴራ ሄደን እንደገና ዴራ ሄደን ምሳችን በላን። ምሳ ከበላን በኋላ ምን ትለኛለች? ፔፕሲ የጠጣች ወይን ነው ፔፕሲውን ችርስ ይመስል ነበር። የቀኑ ውሏችን ግን ውጪ ላይ ቀይ ምንጣፍ ተነጥፎ አግኝቼ እኔማ ሳልቀረጽ ቤ ብዬ እንዲ ቀይ ምንጣፍ ተገኝቶ ነው እንዴ? እንግዲህ ይህ ነበር የቀን ውሏችን የትላንትና። መልካም